በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋና በመንግስታቱ ድርጅት የኢፌድሪ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ በመላው አሜሪካ ከሚገኙ የኮሚኒቲ አደረጃጀት ኃላፊዎች፣ የታስክ ፎርስ፣ የሲቪክ ማህበራት አመራሮችና ሌሎች ጥሪ የተደረገላቸው እንግዶች ጋር በበይነ መረብ ውይይት አደረጉ። በአሜሪካ ኮንግረስ እና ሴኔት ኤች አር 6600 እና ኤስ 3199 በሚል በኢትዮጵያ ላይ ለማሳለፍ የቀረቡ ረቂቅ ሕጎች የሀገርን ሉዓላዊነት የሚጋፉ የሁለቱን ሀገራት ግንኙነት በእጅጉ የሚያሻክርና ዲያስፖራውንም ከሀገሩ ጋር ያለውን ትስስር የሚበጣጥስ አደገኛ እርምጃ እንደሆነ አምባሳደር ፍጹም ተናግረዋል። እንደዚህ አይነት ወገንተኝነት የሚታይባቸው ሕጎች ወደ ነበረበት ጠንካራ መስተጋብር እየተሸጋገረ ያለውን የሁለቱን ሀገራት ታሪካዊ ወዳጅነት በእጅጉ እንደሚጎዳው ገልጸዋል። መንግስት በማንም ግፊት ሳይሆን ለሀገር አንድነትና ሰላም ሲል በርካታ እርምጃዎችን እየወሰደ ባለበት ወቅት የእጅ አዙር ጫና ለማድረግ መሰል አካሄዶች ይዞ መምጣት ተገቢ አለመሆኑን ገልጸው ይህም ፈጽሞ ተቀባይነት እንደሌለው ነው ያስረዱት። በመላው አሜሪካ የሚገኘው ዲያስፖራ እያደረገ የቆየውን ታሪክ የማይዘነጋው የሀገር ዘብነት እነዚህ ቢሎች እንዳይጸድቁ በማድረግ አሻራውን እንዲያሳርፍ ጥሪ አቅርበዋል። በእለቱ መልእክት ያስተላለፉት በመንግስታቱ ድርጅት የፌደሪ ቋሚ መልእክተኛ አምባሳደር ታያዝ ቀስላሴ ዲያስፖራው በሀገር ላይ የሚሰነዘር የውጭም ሆነ የውስጥ ጫናዎችን በአንድነት ቆሞ እንዲመክት ጠይቀዋል። በውይይቱ ላይ የተገኙት ተሳታፊዎች በበኩላቸው በሀገር እንደማይኮረፍ፣ ከመንግስት እርምጃዎች ጋር በተገናኘ የሚያነሷቸው ጥያቄዎች በሀገር ቀጣይነት ላይ የደቀኑት ረቂቅ ሕጎች እንዳይጸድቁ ከመታገል እንደማያቆማቸው ገልጸዋል። በተለይም በየአካባቢያቸው የሚገኙ ተመራጮችን በስልክና በኢሜይል ፔቲሽን በመፈረም እንዲሁም በአካል በማግኘት ትክክለኛ መረጃ እንዲኖራቸው በማድረግ ለመጽደቅ በሂደት ላይ የሚገኙት ረቂቆች እንዲመክኑ የጀመሩትን ስራ እንደሚያጠናክሩ መናገራቸውን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመላክታል።